በዚህ ሳምንት ሲሽከረከሩ ካየዋቸው ወሬዎች መካከል በዚህ ብንጀምር እንግዲህ ላለፉት አምስት ዓመታትና ከዚያ በላይ ሲንከባለል ሲጠና ሲወራበት የነበረው የዚህ የስታርታፕ አዋጅ መጽደቁን ተከትሎ በፌደራል ነጋሪት ጋዜጣ ላይም ታትሞ ወጥቷል። በዛም ምክንያት እንግዲህ ብዙ ሰዎች በዚህ ጉዳይ ላይ ሀሳባቸውን ሲያንሸራሽሩ ነበር። በጣም ሲጠበቅ የነበረ ነው። እንግዲህ ብዙ ጊዜ ስታርታፕ ምንድን ነው? ስታርታፖች ምን ያገኛሉ? ተጠቃሚነታቸው፣ ግዴታቸው ምን ይመስላል? ፌደራል ነጋሪት ጋዜጣ ላይ ወጣው ስታርታፕ ማለት ምንድን ነው የሚለውን ለምሳሌ ትርጓሜ ላይ ከዚህ በፊት ስታርታፕ ምንድን ነው የሚለው በግልጽ አልተቀመጠም ነበርና እንግዲህ ትርጓሜ በሚለው የቃለ አገባብ ሌላ ትርጉም የሚያሰጠው ካልሆነ በስተቀር በዚህ አዋጅ ውስጥ ስታርታፕ ማለት ምንም የንግድ ስራ እንቅስቃሴ ታሪክ ሳይኖረው ወይም የተወሰነ የንግድ ስራ እንቅስቃሴ ታሪክ ብቻ ኖሮት ኢኖቬሽንን ተግባራዊ የሚያደርግ የቴክኖሎጂ ወይም በቴክኖሎጂ የታገዘ ተመንዳጊና የገበያ መዋቅር የሚለውጥ ምርትን አገልግሎትን ወይም ሂደትን በማስታወቅ በመፍጠር በማበልጸቅ ሽግግርና ማላመድ በማድረግ ወይም በምልስ ምህንድስና ይሄ ሪቨርስ ኢንጂነሪንግ በሚባለው አማካኝነት ኢኮኖሚያዊ እሴትን በመፍጠር ላይ የተሰማራ ቡድን ወይም ሰው ነው ይላል። እንግዲህ አክሴሌሬተር የሚለው እነዚህ ተርሞች ያው ከስታርታፕ ጋር በሌላው ዓለም የተለመዱ ናቸው። እኛ ሀገር ደግሞ እንግዲህ እንደ ትርጉም ተሰጥቷቸው በአገባብ ተቀምጠዋል ማለት ነው። አክሴሌሬተር ማለት ጥልቀት ያለው በጊዜ የተገደበና የስታርታፕ ምስረታ እድገት እድገትና ልማት ለማ ለማገዝ የተቀረጸ በተቋም የሚከናወን ፕሮግራም ወይም ይህንን የሚያከናውን ነው ይላል። ማለት ነው አዋጁ ሌላው እንግዲህ የውጭ ስታርታፕ ማለት በዚህ አዋጅ የስታርታፕ ስያሜ ያገኘና ሙሉ በሙሉ በውጭ ሀገር ዜጋ ወይም በውጭ ሀገር ዜጋ ከካፒታል ድርሻው ከግማሽ በላይ ድርሻ ከኢትዮጵያዊ ጋር በጋራ ባለቤትነት የተያያዘ ስታርታፕ ነው ይላል። ኢንኩቤተር የሚል ቃል አለ። ያው ስታርታፕ ላይ እንደምናውቀው ኢንኩቤተር ማለት ደግሞ የስታርታፕ እድገትና ልማት ለማፋጠን አመቺ የሆነ ከባቢና ሀብቶችን ለስታርታፕ የሚያቀርብ ሰው ነው ብሎ አስቀምጦታል። ሌላኛው ኤንጅል ኢንቨስተር የሚል ነው። የተለመደ ነው በሌላው ዓለም ኤንጅል ኢንቨስተር ማለት የራሱን መዋለ ንዋይ በስታርታፖች ላይ በማፍሰስ ጥቅም ላይ የዋለ ሰው ነው ብሎ አስቀምጦታል። ግራንት ማለት ደግሞ ይሄ በተለያየ ሂደት ኢትዮጵያ ውስጥ ያሉ ስታርታፖችም በአፍሪካ በሌሎች ደረጃ የሚደረጉ ግራንቶችን ተወዳድረው ያገኛሉ። እና እንግዲህ ግራንት ማለት በመጀመሪያ የእድገት ደረጃዎች ላይ ያሉ ስያሜ ለተሰጠው ስታርታፕ ወደ ስራ ማስገቢያ ልማትና የንግድ ስራ ሂደት ጋር የሚያያዙ ወጪዎችን ለመሸፈን ጥቅም ላይ ለመዋል የሚቀርብ ገንዘብ ነው ብሎ አስቀምጦታል ማለት ነው። ሌላው ቬንቸር ካፒታል የሚል ቃል ነው። ሌላው አለም ላይ የተለመደው ቬንቸር ካፒታል ማለት በገንዘብ በቴክኒክ ወይም በአስተዳደር እውቀት የእድገት አቅም ላላቸው ስታርታፖች ኢንቨስት የሚያደርግ ሰው ነው ብሎ እዚህ ጋር አስቀምጦታል። ኢኖቬሽን ማለት የአዲስ ምርት አገልግሎት፣ ወይም ሂደት ፈጠራ ልማትና ትግበራ ወይም አዳዲስ መፍትሄዎችን ወይም በስራ ላይ ባሉ መፍትሄዎች ላይ የተደረገን ጉልህ ማሻሻያ የሚወክል ድርጊት ነው ብሎም አስቀምጦታል ማለት ነው።